ማንም አይደርስልንም። እመቤቴ ነው ምላች በመናፍቃን ተከባለች ቤተ ክርስቲያን። እነኚህ የኦሮሞ ኦርቶዶክሳውያን የሉም በተባለበት ሀገር ለዓለም ማሳያት አለብን። ተወራ በመናፍቃን ተከባ ድንጋይ እየተወረወረባት ካህኑ እየተባረረ እየተሰደበ ቢሆን በአገልግሎት እዚህ ጋር ድርሷታል። ከተማ ውስጥ ራሱ ስንሄድ እነዚህ የቤተ ክርስቲያን የሚያገለግሉ ካህናት ናቸው። ይህንን ምእመን የሚያስፋፈው ካህናት ናቸው። ለምን ከተማ ውስጥ ይሄዳሉ ተብለን ባልሆነ አይን እየታየን ነው። ምን ነው ዝም አላችሁ? ኦርቶዶክስ ልንወረር ነው። አሁንስ ተሸንፈናል። እኔ ቤተ ክርስቲያን ስለ ቅዱስ አማኑና ስለ ቅድስት ድንግል ማርያም እንለምናችኋለን። በሀገር ውስጥ በሀገሮች ታደጉን፣ አንገታችን ቀና አድርጉን። አንገታችን ደፍተን አሁንም የእናንተ እግር ላይ ይወርቃል ነው። ይህንን የወደኩት የእናንተ እግር ላይ ነው። በእናታችሁ አትለቁ። ሰላም ውድ የንጋት ኮከብ ሚዲያ ቤተሰቦች እንዴት ናችሁ? ዛሬ በአዲስ መረጃና ወቅታዊ ጉዳዮች መረጃዎችን ለእናንተ ለውድ ተመልካቾች ይዤላችሁ ቀርብ ያለው በኦሮሚያ ክልል አርሲና ምዕራብ ወለጋ የኦርቶዶክሳውያን የደረሱልን ጥሪ አሁንም እየተሰማ ይገኛል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በዚህ ጉዳይ ላይ መግለጫም የማጣራትም ጉዳይ ከመስጠት ይልቅ ሶስተኛ ወገን የሃይማኖት ተቋማት በዚህ ጉዳይ ላይ የሰጠው መላሽ እጅግ በጣም አሳፋሪ ስላቅ የተሞላበት ጉዳዩን ታዊ ባለፈ ፖለቲካዊ መልክ እየሰጡት ይገኛሉ። ከዚሁ ጋር ተያይዞ ደግሞ የቤተ ክርስቲያን አባቶች እንዲህ ያለውን ችግር ሰምተውና አይተው ድምጻቸውን እንዲያሰሙ ጥሪ ስናቀርብ ብዙዎች አባቶች ለምን ትናገራላችሁ፣ እሳቸው ክብር ያላቸው ናቸው በማለት ሲናገሩም ሲተቹም ይሰማል ይደመጣል። በዚህ ጉዳይ ላይ አባ ግብረ ኪዳን የሰጡት ትምህርትና ቃለ መረጃ ይዤላችሁ እቀርባለሁ። አብራችሁኝ ከቆያችሁ እነዚህንና ሌሎች መረጃዎችን ታገኛላችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክና ሼር በማድረግ ቤተሰብ እንድትሆኑ እጋብዛችኋለሁ። ሙሉጌታ ስዩም ነኝ። ማንም አይደርስልንም፣ እመቤቴ ነው የምላችሁ። በመናፍቃት ተቀባለች ቤተክርስቲያን ነች ባን ብዬ ነማተዊ ነው ብዬ የኦሮሞ ኦርቶዶክሳውያን የሉም በተባለበት ሀገር ለዓለም ማሳያት አለብን። ተወራ በመናፍቃን ተከባ ድንጋይ እየተወረወረባት ካህኑ እየተባረረ እየተሰደበን ቢሆን በአገልግሎት እዚህ ጋር አድርሷታል። ከተማ ውስጥ እራሱ ስንሄድ እነዚህ የቤተ ክርስቲያን የሚያገለግሉ ካህናት ናቸው። ይህንም ምእመን የሚያስፋፈው ካህናት ናቸው። ለምን ከተማ ውስጥ ይሄዳሉ ተብለን ባልሆነ አይን እየታየን ነው። ውድ ኦርቶዶክሳውያን ባለማተቦች እርዱን ስንላችሁ ይህንን የእርዳታ ጥሪ እናሳልፋለን። ይህን ቪዲዮ መርዳት እንኳን ባትችሉ ለሚረዳ ሰው በኪዳነ ምሕረት ለሚረዳ ሰው ሼር አድርጉት። ጎርፉን፣ በጋ፣ ፀሐይና ሀር እየተፈራረቀብን ነው የምናገለግለው። ምን ነው ዝም አላቸው። ኦርቶዶክስ ኦርቶዶክሳውያን ልንወረር ነው። አሁንስ ተሸንፈናል። እኔ ቤተ ክርስቲያን አንትቼ ይህን ሻራ ገዝተን ሲያቅተን ደግሞ ይህንን ሳር አጭደን ነው እየጎዘጎዝን ሲደርቅብን እያወጣን ቡጀ ላይ ሲገባብን የእናታችን ቅድስት ኪዳነ ብረት የዕለተ በዓሏ ሲደርስ ሳር እየጎዘጎዝን ነው። ስለ ኪዳነ ብረት እያላችሁ እርዱን፣ እጃችሁን ዘርጉል እንላለን። እንዲሁ ስለ ድንግል ማርያም ብላችሁ በእንደዚህ አይነት ልብስ ነው ቁሙ የሚያስቀድሱት። በብረት በማሰር እና በገመድ በማሰር ነው እየተጠቀሙት ያሉት። ቢያንስ መርዳት ባትችሉ እንኳን ለአምሳ ለአምሳ ሰው ሼር አድርጉልን። አደጋ ውስጥ ነን። በአጭሩ አደጋ ውስጥ ነን። ቤተክርስቲያናችን በጋውን እንደምንም ብለን ተቋቁመን ሙቀቱን ተቋቁመን ልናገለግል እንችላለን። እንድታግዙን በኪዳነ ምሕረት ስም እንለምናለን፣ ጠይቃቸዋለን። አንድም ሁለትም ሳትሉ ሁላችሁን በአቅማችሁ እንድትረዱን ስል ቤተክርስቲያን የሚገኘው ምዕራብ ሸዋ ሀገረ ስብከት ኖኖ ወረዳ ቅድስት ኪዳነ ምሕረት ቤተክርስቲያን ነች። ቤተ መቅደሷ ፈርሷል። ተበትኗል። እባካችሁን አትለፉ። እንዲሁ ጣራም እያፈሰሰና ማስቀደሻ ልብስ እንኳን እንደሌላቸው ምንጣፋቸው ምን እንደሆነ ሁሉንም ገብተን እናያለን። ስለመቁረም እንፈልጋለን። ዲያቆን መሆን እንፈልጋለን። ክርስቲያናችን ፈርሳለ። እርዱን፣ አትለፉ። ራሱን ናችሁ ላይ አደርሰን አቅም ስላጣን በመናፍቃን ቤተክርስቲያን ተከባ ስላለች በጣም ስለደከመች ታን በሙሉ በውጭም በውስጥም ያላችሁ በሙሉ እርዱን። ከእግዚአብሔር ጋር አላደ ቸጣ ነው ስለ ቅዱስ አማኑኤልና ስለ ቅድስት ድንግል ማርያም እንለምናችኋለን። በሀገር ውስጥ በሀገሮች ሙላች ታደጉን፣ አንገታችን ቀና አድርጉን። አንገታችን ደስ እዚህ ግን ማህተባችን በማለት ለሁለት ዓመት ደሞዝ ሳይበሉ እዚ ጋር ቤተክርስቲያን እናድርሷታል። በገንዘብ የምትችሉት በገንዘብ እርዱን፣ በእቃም በማቴሪያል በማንኛውም ነገር ልታግዙ የምትችሉ ሰዎች በምትችሉት እቃ ሁሉ አግዙን። ምንም የእናንተ እግር ላይ ወርቃለሁ። ይሄንን ይህንን የወደኩት የእናንተ እግር ላይ ነው። በእናታችሁ አትለፉ። ይህ በምዕራብ ሸዋ ኖኖ ወረዳ የቅድስት ኪዳነ ምሕረት ቤተ ክርስቲያን ምእመናን የእርዳታና የጥሪ ድምፅ ነው። እጅግ በጣም ልብ ይሰብራል። እኔ ባየሁበትና በተመለከትኩበት ሰዓት ላይ ይህን ማለፍና መመልከት እጅግ በጣም ስላልቻልኩኝ ለእናንተ ለውድ ተመልካቾች አቅርቤላችኋለሁ። ቤተ ክርስቲያናችን እንዳልኩት ዘርፈ ብዙ እጅግ በጣም በርካታ ችግሮች አሉ። ይህ የምዕራብ ሸዋ ኖኖ ቅድስት ኪዳነ ምሕረት ቤተ ክርስቲያን ግን በዚህ መልኩ ማየት የመጾር መስቀሉ ተሰብሮ እንዲጠግነው ለአገልግሎት ማብቃታቸው፣ በተቀደደ አልባሳት አገልግሎትና ቅዳሴ መስጠታቸው፣ የሚነጠፍ እንኳን ምንጣፍ አጥተው ሳር ጎዝጉዘው በዚያ ላይ እንደገና ተባይ እየፈጠረባቸው በዚህ መልኩ የእግዚአብሔርን የቃል ኪዳን ታቦተ ማስቀመጥ ክርስቲያኖች የክርስቶስን ስጋና ደም የሚቀበሉበት ሁኔታን መመልከትና ማየት እጅግ በጣም የሚያም ነው። ስለዚህ ይህን መልእክት የምትመለከቱ ውድ ኦርቶዶክሳውያን ክርስቲያኖች እነዚህ ጥቂት የሆኑ ክርስቲያኖች ያሉበት የምዕራብ ሸዋ ኖኖ ወረዳ የቅድስት ኪዳነ ምሕረት ቤተ ክርስቲያን ምእመናንና አገልጋዮችን በተቻላቸው አቅም እጃቸውን በመዝርጋት አጋርነታቸውን ድጋፋቸውን እንድታሳዩ በእግዚአብሔር ፍቅር እለምናችኋለሁ። በሌሎች አካባቢዎችና ክልሎች የምትገኙ ክርስቲያኖችና ገዳማት፣ አብያተ ክርስቲያናት ይህንም ቤተ ክርስቲያን አይታችሁና ተመልክታችሁ እንዳታልፉት የምትችሉትን ነገር በማገዝና ድጋፍ በማድረግ ከቤተክርስቲያኑ የደረሰ ያሳየን ይህንን ሕጋዊ ደብዳቤ አይታችሁና ተመልክታችሁ ከስር በተቀመጠው የንግድ ባንክና የአዋሽ ባንክ የባንክ ሂሳብ ቁጥር ገቢ በማድረግ ቤተ ክርስቲያኑን እንድታስቡት፣ እንድትደግፉት እነዚህን ክርስቲያኖችን እንድትታደጓቸው በእግዚአብሔር ፍቅር እለምናችኋለሁ። ትናንት የሃይማኖት ተቋማት ጉባኤ በቦታው ላይ ሂዶ ኦርቶዶክሳውያን ላይ የተፈጸመ ያለውን ጥቃትን በተመለከተ መግለጫ ሰጥቷል። መግለጫውም ብዙዎቻችን የጠበቅነውና የገመትነው ነገር ስለሆነ ብዙም የሚገርምና የሚደንቅ ነገር አላገኘንበትም። ጉዳዩ ሃይማኖታዊ መልክ ብቻ ያለው ሳይሆን ፖለቲካዊ ይዘት ያለው በመሆኑ በአካባቢው ፋኖና ሸኔ የሚገኙበት በመሆኑ ኦርቶዶክሳውያን ብቻ እንዳልተገደሉ ሌሎችም የእምነት ተከታዮች ጥቃት እንደደረሰባቸው በማለት መግለጫ ሰጥቷል። የምንጠብቀው ነገር ነው። ምክንያቱም ባለቤት ሆነው አካል ቅዱስ ሲኖድ ጠቅላይ ቤተ ክህነት ድምፅ ያላሰማለትን ጉዳይ ሌላ የውጭ አካል ለኦርቶዶክሳውያን ክርስቲያኖች አስበውና ተቆርቆረው እንዲህ ያለ መግለጫ እውነትም ቤተክርስቲያናችን ጥቃት ደርሶባታል፣ ክርስቲያኖችም ግድያና ጭፍጨፋ ተፈጽሞባቸዋል ብለው መግለጫ እንደማይሰጡ ቀድምን እንደጠበቅነው ነው አግኝተነዋል ማለት ነው። የሚገርም ነገር አለም ግን የሚያስተዛዝበውና የሚያሳዝነው ነገር ብዙ ኦርቶዶክሳውያን እንዳለቁ መረጃዎች እየወጡና እየተሰሙ ባለበት ሁኔታ ላይ ይህንን መግለጫ የራሳችን ያላቸው ሰዎች እነቀሲስ ታጋይና አንድ የምንመለከተው አገልጋይም ቁጭ ብሎ በእነሱ አንድ በት መስማታችን ጥቃታችን እና መከራችን በእነሱ ሌላ ትርጉም እንዲሰጠውና ሃይማኖታዊ ጉዳይ እንዳልሆነ መግለጫ መስጠታቸው በጣም የሚያሳፍር ነገር ነው። አሁንም ጥቃቱ ከውጭ ካሉ በላይ በቤተ ክርስቲያናችን ውስጥ ተሰግስገው የተቀመጡን ያሉ ሰዎች አሁንም ፈተናውንና መከራችንን እንዳስረዘሙብን መረዳት እንችላለን። ይህን በተመለከተ መምህር ብርሃኑ አድማሴ እጅግ በጣም አስገራሚ መልእክትና ምላሽ ሰጥተዋል። የሃይማኖት ተቋማት ጉባኤ መግለጫ እንደ ተጨማሪ ጥቃት ሊወሰድ የሚችል ነው ብለዋል። በአርሲ የሚፈጽመው የኦርቶዶክሳውያን ክርስቲያኖች ግድያ ተጠናክሮ አሁንም ቀጥሏል። ይህ መግለጫ እንኳን እስከወጣበት ሰዓት ድረስ ማታ ወደ ሶስት የሚጠጉ ኦርቶዶክሳውያን ክርስቲያኖች በአርሲ ውስጥ ግድያ ተፈጽሞባቸዋል። ባለፈው ሰሞን ኦርቶዶክሳውያን ለማስጠለል የሞከሩ ሁለት የእስልምና ሃይማኖት ተከታዮች እንደተገደሉ ተሰምቷል። የእነርሱ ሞት በእጅጉ የሚያሳዝነው ስለሌሎች ብለው በመገደላቸው ነው። እስልምናን በመከተላቸው ምክንያት ግን አልተገደሉም። እስላም ናቸው ተብለው ግን ጥቃትም አልመጣባቸውም። ዓላማው ሌሎች እስላሞች እንደዚህ ያለ ተግባር ውስጥ እንዳይገኙና ከዚህ ጉዳይ ውስጥ ክርስቲያኖችን ከመደበቅና ከማስጠለል ካለው ጉዳይ እንዲጠነቀቁና እንዲርቁ መልእክት ለመስጠት የተደረገ ጥቃት እንደሆነ ነው የተመለከትነው። ከዚህ ባለፈ ደግሞ በሐረር የካቶሊክ እምነት ተከታዮች መገደላቸውን የኢትዮጵያ ካቶሊክ ቤተ ክርስቲያን ስለ ሁኔታው መግለጫ ማውጣቷን አይተናል፣ ሰምተናል። ባርሲ ግን በየዕለቱ በተከታታይ እየተገደሉ ያሉት ኦርቶዶክሳውያን ብቻ ናቸው። ከኦርቶዶክሳውያን ውጭ የተገደሉ ወይም ጥቃት ደረሰባቸው የተባሉ ምናልባት ኦርቶዶክሳውያንን ያስጠለሉ ለምን እነሱን ትሸሽጋላችሁ፣ ታስጠልላላችሁ ወይም ከለላ ትሰጣላችሁ ተብለው ጥቃት የደረሰባቸው ሌላ እምነት ተከታይ የሆኑ ሰዎች የጥቃታቸው አላማ መሸፈናቸውና ከለላ መስጠታቸው እንጂ እምነታቸው፣ ሃይማኖታቸው እንዳልሆነ ይሄ መታወቅና መገለጥ የሚገባው ጉዳይ ነው። አላማውና ግባቸው ግን ኦርቶዶክሳውያን ክርስቲያኖችን ከአካባቢው ማጽዳት፣ ማፈናቀል፣ ሌሎች ኦርቶዶክሳውያን ላይም እንዲህ ያለ የስነ ልቦና ጦርነት መክፈት እንደሆነ መታወቅ ይገባል። እንግዲህ እንዲህ ባሉ ሁኔታ ነው የሃይማኖት ተቋማት ጉባኤ መግለጫን ትናት ማታ የሰማ ነው። እንደ እውነቱ ከሆነ መግለጫውን በማስተዋል ካየ ነው እንደ ጥቃት የሚቆጠር መግለጫ ነው። ሌላው ቀርቶ ስለመቼውና ስለየትኛው ግድያ እንደሆነ ሳይነገር ነው ጥቃቱ የሁሉን እምነት ተከታዮች ማዕከል ያደረገ እንደሆነ መግለጫውን የሰማ ነው። የሃይማኖት ተቋማት በጣም ያሳሰበው ጥቃቱ የኦርቶዶክሳውያን ነው መባሉ በጣም ያሳሰበው ነው የሚመስለው። በአቀራረቡ ከጽሁፉ ከዚያም ያልታወቁ ሰዎች ሲባሉ የከረሙትን ገዳዮች ወደ ማሳወቅ ሲመጣ ደግሞ የተጠየቁት ሰዎችና መረጃ የሰጡን ሰዎች ነገሩኝ ብሎ የሌላ ነገር ማቅረብ ትዝብት ላይ የሚጥል ነው። ዛሬ ባያሳፍር ነገ ታሪካቸውና ይሄ ሪፖርታቸው ያሳፍራል። አንኳን የሟች ቤተሰብ ይቅርና ገዳዮችም የሚገረሙ በዚህ ጉዳይ ላይ የሚታዘቧቸው ነው የሚሆነው። ስለዚህ እንዲህ ያለ ጉዳይ ከአካባቢ ሰዎች ነዋሪዎች፣ ሰማም ብለው በስሚስ ያደመጡትን መረጃ ነው። እንግዲህ ጥቃቱ ሃይማኖታዊ መልክ ያለው ሳይሆን በፋኖ እና በሸኔ መካከል የተደረገ ጥቃት ነው። ስለዚህ ይህ ጉዳይ ፖለቲካዊ መልክና ይዘት ያለው በመሆኑ የብሔርም አይደለም የሃይማኖትም ጉዳይም አይደለም። መንግስት ወደ ስፍራው የጸጥታ ኃይል በማሰማራት ጉዳዩ እንዲረጋጋ ማድረግ ይገባል በማለት ምክር ሀሳብ እንሰጣለን የሚል ነገር ነው ያቀረቡት ጉዳይ። በጣም ያሳፍራል። እንግዲህ የቤተ ክርስቲያን አባቶች ጠንካራ መዋቅር ቢኖረን፣ ቤተ ክርስቲያን አባቶች ስለ ሕዝበ ክርስቲያናቸው የሚጨነቁና የሚቆረቆሩ ቢሆኑ ይህ የሃይማኖት ተቋማት ጉባኤ ቤተ ክርስቲያንን ምንም እየጠቀማትና ቤተ ክርስቲያናችንን ድምጿን እያሰማችበት ያለ ተቋም እንዳልሆነ እናውቃለን፣ እንረዳለን። ከዚህ በፊት ቅዱስ ሲኖዶስ ለሁለት በተከፈለበት ሰዓት ላይ ቤተ ክርስቲያናችን የሃይማኖት ተቋማት ጉባኤን ጠርታ ይህንን ጉዳይ በማስረዳትና የሃይማኖት ተቋማት ጉባኤ መግለጫ እንዲሰጥ በተጠራበት ሰዓት ላይ ሁሉም የሃይማኖት ተቋማት አባላትና አባቶች ጉባኤው ላይ በአድማ ነው የቀሩት። የተገኘና የመጣ ያለም ይህን በቅርብ ጊዜ የምናስታውሰውና ያየነው ታሪክ ነው። አሁንም በዚህ ጉዳይ ላይ ቤተክርስቲያናችን ጥቃቷንና እየደረሰባት ያለውን መከራና ፈተና ይህ የሃይማኖት ተቋማት ጉባኤ መፍትሄ ይሰጠናል፣ ችግሩ የጋራ ነው ብሎ የሚረዳና የሚገነዘብ እንዳልሆነ እያየን ያለ ነው። ስለዚህ ቤተክርስቲያናችን ጠንካራ ብትሆን ከዚህ የሃይማኖት ተቋማት ጉባኤ መለየትና መውጣት ያስፈልጋል። ለምን ከማያምኑ ሰዎች ጋር የማይመች ህብረት ነው የተጀመረው። ያገናኘን አብሮነት ከሆነ ያገናኘን አንድነት ከሆነ ያንደገናኝን በአንድ ሀገር መኖራችን ከሆነ ቤተክርስቲያናችን እንኳ በአርሲ ላይ አሁን እንኳ አይደለም ጥቃትና መከራ ወይም ግድያ የተፈጸመባት ያሉት ያለፉት ስድስትና ሰባት ዓመታት በተጠና በተቀናጀ መልኩ መዋቅራዊ ጥቃት ነው፣ በስውርም በግልጥም በኦርቶዶክሳውያን ላይ እየተፈጸመ ያለው። ቅድም እንዳልናችሁ የሃይማኖት ተቋማት ጉባኤ ምን ያድርግ ምን ይበል? ብዙዎቻችን ስንሰድብና ስንተቻቸው ነበር። ነቀሲስ ታጋይን እነማን እነማን የተባሉትን ተወካዮቻችንን ምንም ማድረግ አይቻልም፣ እነሱ ትክክል ናቸው፣ እንዲሁም ብለን መናገር እንችላለን። ለምን የገዛ ራሳችን ሰዎች ባለቤቱ ያልተናገረውን ባለቤቱ ያልጮኸውን ጉዳይ ትኩረት ሰጥተው ይህንን ጉዳይ ጠራና ክትትል እንዲደረግበት መፍትሄ እንዲደረግበት ያልተናገሩ የገዛ አባቶቻችን እያሉ የሌላ እምነት ተቋማትና የሌላ እምነት አባቶች የእኛን ጉዳይ ህመምና ችግራችንን ተረድተው ይሰማቸዋል ይ ጉዳይም ያሳስቡልናል ብለን መጠበቅ ይሄ የዋህነትና ሞኝነት ነው። ለምን ለዚህ ሁሉ ተጋላጭ እንድንሆን ያደረገ ለዚህ ሁሉ ነገር ላይ እንድንበላና ቤተ ክርስቲያናችን እንድትጠቃ እየተደረገ ያለችው በራሳችን መዋቅር አምስት ኪሎ በተቀመጡ አባቶች አምስት ኪሎ ውስጥ በተቀመጠው የቤተ ክህነት መዋቅርና አደረጃጀት እንደሆነ ሁላችን መገንዘብ ይገባናል። ስለዚህ እነሱ ጠንከር ቢሉ እነሱ አንድነት ሊኖራቸው እነሱ ስለ ቤተክርስቲያናችንና ስለ አባቶች የሚገዳቸው ቢሆን ኖሮ ቤተክርስቲያናችን የምትፈራና የምትከበር ነበረች። የሃይማኖት ተቋማት ጉባኤም ይህን ማላገጫ ሪፖርቱን በኦርቶዶክሳውያን ፊት አያቀርብም ነበር። በጣም ያሳፍራል። በጣም ያስተዛዝባል። አሁን እንግዲህ ከዚህ በኋላ መንግስት የሚፈልገውን ነገር ይናገራል። ከዚህ በኋላ ተከትሎ ሞታችንን፣ ግድያችንን፣ የኦርቶዶክሳውያን ጥቃትን ያልዘገቡና የአየር ሽፋን ያልሰጡ የመንግስት ሚዲያዎች ይችን ከትናንት ማታ ጀምሮ ሲያራግቧትና አየር ላይ ሲያወጧት ከርማ የሚፈልገው ጉዳይ እንዲህ እንዲባል ነው እየተፈለገ ያለው። ስለዚህ መከራው ይቀጥላል። የመከራ ጉዟችን ገና ረዥም ነው። የት ጋር እንደሚቆም፣ የት ጋር እንደሚያባራ፣ የት ጋር ይህ ነገር እንደሚስተካከል እግዚአብሔር አምላክ ብቻ ይወቅ። ግን እንዲህ ባለ ነገር ላይ አሁንም ቤተክርስቲያናችን እንደማትቀጥል መገንዘብ አለበት። በቃ ህዝበ ክርስቲያ እየተገደለ ህዝበ ክርስቲያኑ የሚረዳው ህዝበ ክርስቲያኑ ችግሩን የሚያቅለት ከጥቃትና ከመከራ የሚታደገው አባትና መዋቅር እስከጠፋ ድረስ ይህ ህዝባዊ ሲኖዶስ እየተባለ ከዚህ በፊት ይነገር የነበረው ጉዳይ መምጣቱና መከሰቱ የማይቀር ነገር ነው። ህዝብ ራሱ ተደራጅቶና ተሰባስበው የራሱ ያለውን መፍትሔ መውሰዱ የማይቀር ነገር ነው። ለምን ሽፋን የሚሰጠው ጠፋ፣ ከለላ የሚሰጠው ጠፋ፣ አባት ነኝ ብሎ የሚመራው ጠፋ፣ እረኛ ነኝ ብሎ መንጋውን የሚጠብቅ ጠፋ። ስለዚህ ህዝቡ ዝም ብሎ እያየ በተኩላ በነጣቂዎች እየተበላና እየተገደለ ለዘላለም አይኖርም፣ ለዘላለም አይኖርም። ስለዚህ ህዝብ የራሱን ነገር መውሰዱ አይቀርም። በአካባቢው ያሉ ሰዎች ሁሉ እየተገደሉ እየተፈናቀሉ የሚኖሩበት ጊዜ አይኖርም። የራሱን ነገር ሁሉ መፍትሔ መውሰዱ የማይቀር ነገር ነው። እንግዲህ ውድ የንጋት ኮከብ ሚዲያ ቤተሰቦች ለዛሬ አሰባሰብኩላችሁ መረጃዎች እንዲመስላሉ። በቀጣይ ጊዜ በወቅታዊና በሌሎች መረጃዎች ወደ እናንተ እስክመጣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ፣ ሼር በማድረግ ቤተሰብ ወዳጅ እንድትሆኑ እየጋበዝኩ የምሰናበታችሁ ሙልጌታ ስዩም ነኝ።